ሚሊዮን የሆኑ ሰዎች የተስማሙበት ነገር በሙሉ በአንድ የመጽሐፍ ቅዱስ ጥቅስ ይፈርሳል። ሀምሳ ሚሊዮን ሰው ማርያም ታማልዳለች ሲል መጽሐፍ ቅዱሱ የሚማልደው ክርስቶስ ነው ሲል ወደቀ ማለት ነው። ምክንያቱም የአምላክ ቃል የአምላክ ድምፅ ከመላው የዓለም ሕዝብ ይበልጣል። ድምፁ ይበልጣል። የፍጡር ድምፅና የፈጣሪ ድምፅ አይገናኝ። የሚጠቅመን ሚሊዮን ሰዎች ያወሩት ሳይሆን አንድ እግዚአብሔር የሚያወራው ነገር ነው። የአምላክ ድምፅ ወይም የፈጣሪ ድምፅ ማለት ግን የሚሰራ ማለት ነው የሚያደርግ ማለት ነው። ልታስቆሞ የማትችል ማለት ነው። ምድረ በዳ የሚያናውጥ ዝግባ የሚቀጠቅጥ፣ በረሃውን የሚያናውጥ ማለት ነው። ህይወት የሚያበቅል፣ ህይወት የሚሰራ። ለምንድን ሰዎች ሀምሳ ሚሊዮን ሆነው ይህንን እውነት ማሸነፍ ያቃታቸው? ለምንድን ነው ጴንጤው ይህንን እውነት ለማስፋፋት ይህን እውነት ለመስራት የኑሮ የህይወት የአቅም ደረጃ ስላለው ነውን? አይደለም። የሁሉ ክርስቲያን የተማረከው የእግዚአብሔር ቃል ኃይል ስላለው እንጂ የጴንጤ ቃል ኃይል እንደሌለው መቼ ስናውቃለን። የእግዚአብሔር ቃል ግን ኃይል ስላለው ሃይማኖቶች ያላወቁት ነገር ከሆነ ነገር ጋር የሚጨቃጨቁ ይመስላቸዋል። ማርያም ነች የምታማለው፣ ኢየሱስ ኖ ማርያም ነች እና ከሆነ ቡድን ጋር ጴንጤ ሚባል ፕሮቴስታንት የሚባል ቡድን ጋር ሚጣላ ሚከራከር ይመስለዋል። ግን ከአምላክ ቃል ጋር ነው። የአምላክ ቃል ደግሞ ኃይለኛ ለዚህ ነው ማ ሰዎች እንደ ያለሷ አማላጅ የለም። እሱማ የማልድም ስንል የነበርን የመጣ ነው ቃሉ ኃይለኛ ነው። ቃሉን ማሸነፍ ማንም ሰው አይችልም። እዚህ ግባ ማትለው ሰው ብርሃን ከበራለት የቃሉ ብርሃን ከበራለት በኋላ ሰው ወደ ኋላ ይመለስ መመለስ ምንም አይነት ኃይል አይችሉም።